በአማራ ክልል በፋኖ አመራሮች ላይ ያነጣጠረ አደገኛ የተባለ የድሮን ጥቃት ተፈጽሟል። እጅግ ልዩ ሰበር ዜና ከክልሉ ተሰምተዋል። በቆይታችን ይቀርባል። ጅግጅጋ ከተማ የኦሮሚያ ነች የተባለ ይገኛል የዕለቱ እጅግ መነጋገሪያ ርዕስ ነው። ሰፋ ያለ ዘገባ ይዘንበታል። ከቆይታችን ተሰሙታላችሁ። በኦሮሚያ ክልል አርሲ በድጋሚ በንጹሃን ላይ ግድያ ተፈጽመዋል እየተባለ ነው። ተጨማሪ መረጃ ይዘንበታል። የአውሮፓ ኅብረት የታላቁ ኢትዮጵያ ህዳሴ ግድብን አስመልክቶ አደገኛ ውሳኔ ወስኗል። ሰፋ ያለ ትንታኔ በቆይታችን አዘጋጅተናል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል።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 ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 148 ብር ከ4 ሳንቲም እየተገዛ 151 ብር ከ3 ሳንቲም ይሸጣል። ፓውንድ ስተርሊንግ 191 ብር ከ4 ሳንቲም ተገዝቶ 195 ብር ከ2 ሳንቲም የዕለቱ የምንዛሬ ዋጋ ነው። የአውሮፓ ዩሮ 171 ብር ከ1 ሳንቲም ተገዝቶ 174 ብር ከስድስት ሳንቲም ይሸጣል። የስዊስ ፍራንክ 181 ብር ከ1 ሳንቲም ተገዝቶ 184 ብር ከ3 ሳንቲም እየተሸጠ ነው። የኮይት ዲናር 474 ብር ከ7 ሳንቲም ተገዝቶ 484 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ4 ሳንቲም ተገዝቶ 20 ብር ከ8 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃም 40 ብር ከ4 ሳንቲም እየተገዛ 41 ብር ከ2 ሳንቲም ይሸጣል። የሳውዲ ሪያል 39 ብር ከ5 ሳንቲም ተገዝቶ 40 ብር ከ3 ሳንቲም እየተሸጠ ነው። የብሔራዊ ተሐድሶ ኮሚሽን በሩብ ዓመቱ በትግራይና በአማራ ክልሎች ከ ሀያ ሺህ በላይ የቀድሞ ታጣቂዎችን ትጥቅ ማስፈታት ወደ ማህበረሰቡ መቀላቀልና መልሶ ማዋቀር ሂደት ዲዲአር ፕሮግራም ተሳትፈው ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን ገልጸዋል። ይህ የተገለጸው ኮሚሽኑ የ2018 በጀት ዓመት በመጀመሪያው ሩብ ዓመት ያከናወናቸው ተግባራት አፈጻጸም ግምግማ በሐዋሳ ከተማ በተካሄደበት ወቅት ነው። በዚህ ወቅት የብሔራዊ ተሐድሶ ኮሚሽን ኮሚሽነሩ አቶ ተመስገን ጥላሁን በሩብ ዓመቱ በትግራይና በአማራ ክልሎች ከ20 ሺህ በላይ የቀድሞ ታጣቂዎችን በትጥቅ ማስፈታት ወደ ማህበረሰቡ መቀላቀልና መልሶ ማቋቋም ሂደት ፕሮግራም ተሳትፈው ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን ተናግረዋል። አክለውም በአንደኛው ሩብ ዓመት ከኮሚሽኑ ቁጥጥር ውጪ በሆኑ ችግሮች ምክንያት የሚፈለገውን ያክል የቀድሞ ተዋጊዎችን ታድሶ ስልጠና መስጠትና ወደ መጡበት ማህበረሰብ መቀላቀል አለመቻሉን ጠቅሰው፣ ሆኖም በብዙ ፈተናዎች ውስጥ የተመዘገበው ውጤት እጅግ አመርቂ ነው ሲሉ ገልጿል። ኮሚሽኑ በሩብ ዓመቱ የፌዴራል መንግስት ባደረገለት የበጀት ድጋፍ በውስብስብ ችግሮች ውስጥ መሃል ውጤታማ ስራዎችን መስራት እንዲቻል መደረጉን ገልጾ፣ በቀጣይም ፕሮግራሙ የሚጠይቀው ሁሉ ሀብትና ቅንጅት አሰራር ከፍተኛ በመሆኑ ለሀብት አሰባሳቢና ማህበረሰብ ተሳትፎ ለየት ያለ ትኩረት ተሰጥቶ መሰራት እንደሚገባም ማመላክተዋል። በመርሃ ግብሩ ካለፈው ዓመት ህዳር ወር ጀምሮ አጠቃላይ ከ80ሺ በላይ የቀድሞ ታጣቂዎች በትግራይ፣ በአፋር፣ በአማራና በኦሮሚያ ክልሎች በተሐድሶ ፕሮግራም እየተሳተፉ ወደ ማህበረሰቡ እንዲቀላቀሉና ሰላማዊ ህይወታቸውን እንዲመሩ መደረጋቸውን ከኮሚሽኑ የተገኘው መረጃ ያመላክታል። በቤልጂየም ብራሰልስ የተካሄደው የአውሮፓ ህብረትና የግብጽ ጉባኤን ተከትሎ የጋራ መግለጫ ይፋ ሲያደርጉም እዚያው ብራሰልስ የሚገኘው የኢትዮጵያ ኤምባሲ ባወጣው መግለጫ የአውሮፓ ህብረትና የግብፅ የጋራ መግለጫን ማውገዙ ይታወሳል። የጋራ መግለጫው የግብፅን የቆይና የቅኝ ግዛት ህግን መሰረት ያደረገ የአባይ ተፋሰስን በብቸኝነት የመጠቀም ፖሊሲን እንደ ገደል ማሚቶ የሚያስተጋባ ነው ሲል ኤምባሲው የጋራ መግለጫውን መቃወሙ ይታወሳል። የአውሮፓ ህብረትና የግብፅ ሰሞነኛው ጉባኤ በዋናነት ስድስት መሰረታዊ የጋራ አጀንዳዎች ላይ ያተኮረ መሆኑን በዓለም አቀፍ መገናኛ ብዙሃን ሲዘገብ ሰንብቷል። የአውሮፓ ህብረት ለስደተኞች አጀንዳ ሲል የግብፅን አምባገነን መሪ አብዱልፈታህ አልሲሲን ብራሰልስ ላይ በቀይ ምንጣፍ አስተናገደ ሲሉ እንደ ዶቸ ቬለ ያሉ የአውሮፓ ዋና ዋና ሚዲያዎች ጉዳዩን ሲዘግቡትም ነበር። ያም ሆነ ግን የፖለቲካ ግኝቶች ጉዳዮቹ የኢንቨስትመንት፣ የስደት ዝውውርና፣ የደህንነት እንዲሁም ማህበራዊና የሰው ሀብት ልማት የሁለቱ የጋራ ጉባኤ መሰረት እያደረገ ስለመሆኑ በሰፊው ሲነገር ነበር። የአውሮፓ ሕብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ስለ ጉዳዩ ሲናገሩ የተናጠል ግንኙነቶች የበለጠ በማጠናከር የጋራ ችግሮችን በተሻለ መንገድ ለመቅረፍ የሚረዳ ጉባኤ ነው ብለውም ነበር። የአውሮፓ ሕብረት ኮሚሽን ፕሬዝዳንት ኡርሳል ቮንደራይን በበኩላቸው በስድስቱም የግንኙነት ምሰሶዎች ላይ የሰመረ ሁለትዮሽ ግንኙነት ከግብፅ ጋር ሕብረቱ መፍጠሩን በመዘርዘር በቀጣይም በግብፅ ሁለተኛው የጋራ ጉባኤ ሲካሄድ ከዚህ የበለጠም የግንኙነት መስመር እንደሚጣል ተስፋቸውን ሲናገሩ ተደምጠውም ነበርም። የተለያዩ የአውሮፓ ሀገራት መሪዎች ሲጨብጧቸው ከሳቸው ሲያወጉና ሞቅ ያለ አቀባበል ሲያደርጉላቸው በቴሌቪዥን መስኮት የታዩት የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ሲሲ ከህብረቱ ጋር ስለተመሰረተው ግንኙነት ስኬት ሲናገሩም ተደምጠዋል። እንደ አውሮፓውያን የዘመን አቆጣጠር ከ2026 ጀምሮ አንዲትም ጀልባ ከግብጽ የባህር ጠረፍ ተነስታ ወደ አውሮፓ ስደተኞችን አታጓጉዝም። ወደ አውሮፓ የሚደረግን የስደተኞች ፍሰት እናስቀራለን። ግብጽ ወደ 9.5 ሚሊዮን የውጭ ዜጎችን የምታስተናግድ ሀገር ናት። እነዚህ የውጭ ዜጎች ደግሞ ተገን ጠያቂ ወደ ሌላ ሀገር የሚፈልሱ ናቸው ሲሉ የተናገሩት አል ሲሲ ወደ አውሮፓ የሚሻገሩትን በማስቆም ግብጽ ከፍተኛ ሚና እንዳላት ሲናገሩም ተደምጠዋል። ይሁን እንጂ የህብረቱ የግብጽ ጉባኤ ማጠቃለያ ላይ የወጣ የተነሳው የጋራ መግለጫ የጋራ ጉዳይ ተብለው ከተዘረዘሩት ስድስት ጉዳዮች በተጨማሪ የውሃ ጉዳይን የያዘ እና በተለይም ኢትዮጵያን የሚነካ ነጥብ ያካተተ ሆኖ ታይቷል። በኢኮኖሚ መረጋጋት ትብብር አጀንዳ ስር ኢንቨስትመንትና ንግድ እንዲሁም የውሃ ጉዳዮችን የተመለከተ ትብብሮችን ማድረጋቸውን በጋራ መግለጫው ላይ ተካቶ ይፋ ሆኗል። በውሃ ጉዳዮች ስር የግብፅን የውሃ እጥረት እንዲሁም የአባይ ውሃ ህልውና መሰረት መሆኑን እውቅና እንሰጣለን። ይህንን መሰረት በማድረግም የአውሮፓ ህብረት የግብፅን የውሃ ደህንነት የሚደግፍ ሲሆን ለአውሮፓ ህብረት አረንጓዴ ስምምነት መርህ መሰረት በሆነውና በዓለም አቀፍ ህግ በተደነገገው መሰረት ጉዳት ሳያስከትሉ በውሃ የመጠቀም ህግ መሰረት ጥቅሟ እንዲረጋገጥ እንደግፋለን የሚል ይዘት ያለው መልእክት ያጋራው መግለጫው ይህንን አካቶ መቅረቡ በኢትዮጵያ በኩል ከፍተኛ ቁጣን ቀስቅሷል። ስለዚህ ጉዳይ ማብራሪያ የተጠየቁት በውሃ መሬትና ሀብት ማዕከል ከፍተኛ የህግ አማካሪ የሆኑት የህግ ባለሙያው ዶክተር ዮናስ ተስፋ ጉዳዩ ከመግለጫ ያለፈ ምላሽ የሚጠይቅ ሆነው እንዳገኙት ገልጸዋል። የአውሮፓ ህብረት አቋም ሚዛን መሳትና አድላዊነት በመተቸት የገለጹት የህግ ባለሙያው ነገር ግን ይህ ብቻ እንደማይበቃና ህብረቱ ከግብጽ ጋር ሆኖ ስላስተላለፈው መልእክት በመንግስት ደረጃ ምላሽ እንደሚያስፈልግ አሳስበዋል። ይህ ሀሳብ ገበታ በተባለ የዩትዩብ ገጽ ላይ ሰፊ ቃለመጠይቅ የሰጡት በኢትዮጵያ የቀድሞ የአሜሪካ አምባሳደር እንዲሁም በአሜሪካ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ጸሐፊ ሆነው የሰሩት አምባሳደር ቲቦር ናዥ ስለዚህና ተያያዥ ጉዳዮች አስገራሚ ሀቆችን ሲናገሩ ተደምጠዋል። ለረጅም ዘመናት በዲፕሎማትነት ስሰራ አሳልፍ ያለሁ ከዚህ ልምዴ የተማርኩት ዋና ቁም ነገር ደግሞ ጠረጴዛ እየደበደቡ መጮህ፣ መቆጣት፣ ፉከራ፣ ዛቻም ሆነ ሌላ ሌላ ትወና በዲፕሎማሲው ዓለም የማይሰራ መሆናቸውን ነው። በተለይም ከኢትዮጵያ ጋር ይህ አይነቱ ጨዋታ አይሰራም። ውሃ የወደፊት በጣም አስፈላጊው ሀብት እየሆነ ነው የሚሄደው፣ ስለዚህ ተደራድሮ ስምምነት ላይ መድረስ ብቻ ነው መፍትሄው ሲሉ ተናግረዋል። አገሮች የራሳቸው ፍላጎት እንዳላቸው መገንዘብም ያስፈልጋል ያሉት አምባሳደሩ አሜሪካ በዚህ ጉዳይ ላይ መረጃ የላትም ወይም ፍላጎት አይኖራትም ብሎ መገመት አይቻልም። አሁን ግብጽ በጋዛ ቀውስ እንዲሁም በመካከለኛው ምስራቅ ቀጠና ጉዳይ ባላት ሚና በአሜሪካ ትፈለጋለች። አሜሪካ ለዚህ ጉዳይ ምን ያህል ቅድሚያ እንደሰጠቸው መታዘብ ይቻላልም ብለዋል። አሜሪካ ከሁሉም ሀገሮች ግንኙነት ያላት ቢሆንም አሁን ግን ለግብጽ የተሻለ ጆሮ እንደምትሰጥ መገመት ይቻላል ሲሉ ተናግረዋል። በአሁኑ ሰዓት አሜሪካ ከግብጽ ጋር ላላት ግንኙነት ትልቅ ግምትና ቅድሚያ እንደምትሰጥ መገንዘብና ይህንን ሀቅ ተቀብሎ መራመድ ይጠበቅባቸዋል ነው ያሉትም። የአሜሪካው ፕሬዝዳንት በግብጽና በኢትዮጵያ መካከል ጦርነት አስቁም ያለው ስለሚሉት ጉዳይ መረጃ የለኝም፣ የማውቀው ጉዳይም የለም በማለት ግብጽ በአባይ ጉዳይ ከምዕራባውያኑ ሊኖራት የሚችለውን ድጋፍ ተንትነዋል። ከዚህ በፊት በርካታ ንጹሐን በተገደሉበት ኦሮሚያ ክልል ምስራቅ አርሲ ዞን ትላንት ጥቅምት 24 2018 ተጨማሪ ንጹሐን መገደላቸውን እናት ፓርቲ አስታወቀም። በቅርቡ ከ25 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሞቱበት ጉናና መርቲ ወረዳዎች ትላንት ማለትም ጥቅምት 24 በመርቲ ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ እርሻ የወጡ ንጹሐን በሙሉ ታፍነው የተወሰዱ ሲሆን፣ አምስቱ ወዲያውኑ ሲገደሉ፣ ቀሪዎቹ የደረሱበት አልታወቀም ብሏል ፓርቲውም ድርጊቱን በጽኑ አውግዞ ልባዊ ሐዘን እንደተሰማውም ገልጿል። በአሁን ወቅት የሶማሌ ክልል እንደ ክልሉ መቀመጫ የሚጠቀምባት ጅግጅጋ ከተማ በሽግግር ወቅት የሶማሌ ክልል አካል እንዳልነበረችና ሌላ ከተማ እስኪመቻች በጊዜያዊነት እንዲጠቀምባት በሽግግር መንግስቱ መደረጉን በወቅቱ የሽግግር ምክር ቤቱ አባል የነበሩት ገለጹ ሲል ኦኤምኤን የተባለው ሚዲያ ያሰራጨው ዘገባ እጅጉን አነጋጋሪ ሆነዋል። ዘገባው በወቅቱ በሽግግር ምክር ቤት ውስጥ የነበሩት ለኦኤምን በሰጡት አስተያየት ከተማዋ የምትገኝበትና ዙሪያው አጠቃላይ የኦሮሞ ተወላጆች ይኖሩበት እንደነበረም ገልጿል። ይህም በሽግግር ምክር ቤቱ ተነስቶ ከተማዋ በኦሮሚያ ክልል ስር እንድትሆን መስማማት ላይ ተደርሶ እንደነበረና የሶማሌ ክልል በጊዜው ለክልሉ መንግስት መቀመጫ አመቺ ከተማ ስላልነበረ በአቶ መለስ ዜናዊ ሀሳብ አቅራቢነት ለጊዜው አዋሳኝ አካባቢ የሚገኘውን ጅግጅጋ ከተማን እንዲጠቀሙ የክልሉ መቀመጫ ከተማ ስትመረጥ ከጅጅጋ ከተማ እንደሚለቅ ተነግሮት እንደነበረም አስታውሰዋል ብለዋል። ይሁንና በጊዜ ሂደት ተግባራዊ ባለመደረጉና ኦህዲድ አቅም ስላልነበረው የሶማሌ ክልል መንግስት መቀመጫ ጅግጅጋ መቅረቱን አስረድተዋለን ብሏል ኦኤምኤን። እንኳን ድሬዳዋ ቀርቶ ጅግጅጋ ራሱ የኦሮሚያ እንደነበረ በሽግግር ምክር ቤቱ ውስጥ የነበረ አካል የሚያውቀው ጉዳይ ነው ሲልም ተናግረዋል። ኦኤምኤን ሚዲያ በዘገባውም ትክክለኛ ስሙ ጅግጅጋ እንደሆነ የሚናገሩት አስተያየት ሰጪዎቹ ኋላ ላይ የሶማሌ ክልል መንግስት ጉዳዩን ስለሚያውቀው በከተማዋ ነባር ስም ላይ ለውጥ አድርጎ ጅግጅጋ ማለቱን አስረድተዋል ሲል ነው የዘገበው። በአማራ ክልል ሰሜን ወሎ ዞን አምባሰል ውጫሌ ወረዳ ልዩ ስሙ ድባል በሚባል ቀበሌ በተፈጸመ የድሮን ጥቃት የፋኖ አመራሮችን ጨምሮ በርካታ የታጣቂ ኃይሉ አባላት መገደላቸውን ትላንት መዘገባችን ይታወሳል። ዛሬ ባሰባሰብነው መረጃ መሰረት የጥቃቱ ኢላማ የሆኑት ታጣቂዎች ከትግራይ ክልል መሳሪያ ጭነው ወደ አማራ ክልል ሲገቡ እየነበሩ ናቸው። ለመንግስት ውግንና ካላቸው የመረጃ ምንጮች በጥቃቱ በአካባቢው የሚንቀሳቀሰው የታጣቂ ኃይል ይመሩ የነበሩ አመራሮች ተገድለዋለም ብለዋል። በዚህ ጉዳይ ላይ በታጣቂ ኃይሉ በኩል ይህ ዜና እስከተጠናከረበት ጊዜ ድረስ የተባለ ነገር የለም። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።